ካመናችሁ ይሆናል። መጀመሪያ መባረክ የሚችለው የሰው ልጅ አጋንንት ከላው ላይ ሲወድቅ ነው። የእውነት ነው የምነግራችሁ። እና እኔ በጣም አምናለሁ። አንተን እወድሃለሁ በጣም ማለት ነው ከምንም በላይ ምክንያቱም ጌታን የተቀበልኩት እዛኛው ቸርች ነው፣ ክራይስት አርሚ። እና እኔ ካላናት ካላባት ነው ያደግኩት በስቃይ ውስጥ እና የሆነ ሰዓት ጌታን ሳለቅመተ በህልሜ ትልቅ የተራራ የሚያክል ሰውዬ መጽሐፍ ቅዱስ እንደዚህ ይዞ አታልቅ። እኔ እናት አባት የለኝም እያልኩ አለቅሳለሁ። ሀዘንተኛ ነኝ ከተወለድኩ ጀምሬ ማለት ነው። አታልቅሽ፣ አባት እሺ፣ ይሄ ነው ትለኛለህ ካንተ። ከዛ ጌታን መጥቼ ስቀበል አንተን አየሁ፣ እውነትም አባቴን አገኘሁ። እግዚአብሔርን አመስግኑልኝ። እና ሴትየዋም አበደች ማለት ነው። ሲሄድ ግቢው ተደበላልቋል፣ መግቢ ያጣው። ከዛ ሰውየው ይጮሃል ነፃ ወጥቼ ሲሄድ ተደበላ አልቋል በቃ ታምሷል እንዳለ ማለት ነው። ከዛ ትጮሃለች ምናምን ነገር በሳምንቱ ፖሊስ አመጣችብን እሷ ማለት ነው። መጀመሪያ ላይ ሴትዮዋ ፖሊስ አመጣች። ፖሊስ አምጥታ እሱ እንደዚህ እያደረገኝ ነው ምናምን ምናምን፣ ቸርች እየሄደች ምናምን ምናምን ብለ ስትል ፖሊሶቹ ሳቁባትና፣ እንዴ ፈጣሪዋን ታዲያ ማምለክ ትችላለች። አንቺ ምንድነው የምትይው? ትቀልጃለሽ እንዴ ብለው ጥለዋት ሄዱ። ሰውየው ደግሞ የሚገርማችሁ ሰውየው እንደማበድ አደረገው ወጣ ወጥቶ መሃል ላይ ነበር አንድ ክላስ ሲሰጥችው የሚኖረው ምንም ሳንናገረው ምን ሆንክ ሲለው እሱ ተጨነቅኩኝ አለ። ተጨነቅኩ እያመመኝ ነው እያለ በሳምንቱ ምንም መረጃ ሳይሰጠን ምንም ሳይል ጠፋ። ጠፋ ያሰውየ ወጥቶ ለቆ ወጣ። ሁለት አመቱ ይኑር ሞት አይታወቅም። ለቆ ወጣ። ከወጣ በኋላ ያው ክሱ ቀጠለ ማለት ነው። ክሱ ሲቀጥል የምንከራከርበት የተለያዩ ነገሮቻችን ተይዘው ነበር እንዳለ ተለቀቀ ወዳው ተለቀቀ እግዚአብሔርን አመስግኑልኝ እና ብር ምናም ፖርስ አድርጌ ያልቅብኛል ይጠፋብኛል ከሱ ጋር ጋጭ ነበር ያ ሁሉ ሰላም ሆነ እግዚአብሔርን አመስግኑልኝ አሁንም እግዚአብሔር የተመሰገነ ይሆነ ስሜ ሊዲያ ይባላል ቀን አምስት ከአጋንንት ስራት እዚህ ነፃ ወጥቼ ነበረ እና እግዚአብሔርን አመስግኑልኝ። በቅድሚያ እግዚአብሔርን አመስግኑልኝ። እግዚአብሔርን አመስግኑልኝ። ለእኔ የሆነው በጣም ትልቅ ነገር ነው። ብዙ ነገር ነው የሆነልኝ እና ታጋንንት ስራት እዚህ ነፃ የወጣው ጊዜ በጣም አስቸጋሪ ሰውዬ ነበረ። ለ23 ዓመት ከባለቤቴ ቤተሰቦች ጋር የኖረ ያደገ የሌላ ሀገር ሰው ነበር። እንደ ጠበቀው ሆኖ ነው የሚኖር ማለት ነው። እና እኔ ምንም አላውቅም ነበር። እሱ በስውር ብዙ ነገሮችን እያደረገ ነበረ። መጀመሪያ በቅድሚያ ይህንን ቁልፍ ኪራይ ቤት ነበር የምንኖረው፣ የራሳችን ቤት እያለ እና እሱ ነው እዛ ግቢ ውስጥ የሚኖርበት ማለት ነው። እና መጀመሪያ ይሄን ቁልፍ አንጥቼ እዚህ ጋር ዘርዘርቼ፣ አንተ አወጅክበትና በሳምንቱ ሳይቆይ ሄደን ገባንበት ቤት ውስጥ ማለት ነው እና ከገባን በኋላ የአምልኮ ቤት ነበረ። በጣም ኃይለኛ የሚያመልኩበት ከቤቴ ጎን አለ። ከዛ ትልቅ ዛፍ ነበር፣ ዛፉም በጣም አስቸጋሪ ትልቅ ይሄ ነው እና በጣም ብዙ ነገር ፈተና አደረሰብን እዛ ቤት ከገባን በኋላ። ከዛ ይሄ ምንድነው ምናምን ስለው ባለቤቴ ግልጽ ሊያደርግልኝ አልቻለም። የቤተሰብ ቤት ነው ምናምን ይለኝ ነበር ከዛ መጨረሻ ላይ ያናውን ቶይሉን ከዚህ ወስጄ እሱን ጋር በቃ ምግብ ላይ የተለያዩ ነገር ላይ እንትን ስለው ግልጹን ነገረኝ ሲነግረኝ ይሄማ ሊሆን አይችልም እዚህ ላይማ እኔ መኖር አልችልም ሁለት አምልኮ አይሆንም ብዬ ይሄ ልጅ ነብሰ ጡር ነኝ የዛን ሰዓት አልወለድኩም ገና እና በጣም ነው የምታመመው ምናምን ከዛ ቤቱን አስፈረስኩት ማለት ነው የአምልኮውን ቤት የሚገርማችሁ ማጨሻ ብቻ በቃ ከአስር በላይ ነው የሰበርኩት እንደዚህ በግሬ የሰባት ወር ነብሰ ጡር ነኝ ሲፈረስ ቤቱ ከቤት ውስጥ የወጣው ነገር በጣም ከባድ ነው። ከዛ ዛፉ ለራሱ እድሜው ረጅም ነው። ከላይ ነው የተጀመረው፣ ከታች መቆረጥ አይችልም ትልቅ በመሆኑ አንጻር ማለት ነው። እና እሱ ተጨናነቀና አንገቱን ያዘው፣ መንፈሱ እሱን ከኋላ ማለት ነው እሱን ያዘው። የዛን ሰዓት ቤቱን ሳፈርስ ባለቤቴ ያዘውና፣ በቃ እነሱ እየሳቁ ነው ዙሪያ ዙሪያውን ተቀምጠው፣ ሰውየው ያ ሰውየም እዛ ቦታ ላይ ነበረ በቃ በጣም እየሳቁ እያላገጡ፣ ከኔ ጋር ከናንተ ጋር ካለው ከኔ ጋር ያለ ይበልጣል እያልኩ እየፎከርኩ በቃ በጣም ግብግብ ያዙኝ። ከፈረስኩ በኋላ ክስ መጣብኝ፣ የፍርድ ቤት ክስ። ክሱ ምንም አውቀው ነገር የለኝም፣ በፊት የቆየ ነገር ነው። በዛ ኬስ እሱ ላይ ያስፈረዱበት ማለት ተደራጁና እነሱ ማለት ነው ከኔ ጋር ያለው ይበልጣል አታስብ ምንም ችግር የለም አጋንንቱ እዛ ተመቷል አይሰራም በኛ ላይ አጋንንቱ ተመቷል አትጨናነቅ ምንም አታስብ አልኩት ሁለት ክስ ነው የፍርድ ቤት ክስ የመጣብን ከዛ የመጀመሪያውን እዚህ አምጥቼ ወረቀቱንም አሁንም እዚህ ነው ጌታን የተቀበልኩት ከሰባት ዓመት በፊት እዚሁ ነው የተቀበልኩት እዚሁ ነው ጌታንም ያወቅኩት እዚሁ ነው የተባረኩት እግዚአብሔርን አመስግኑልኝ እና ያን ወረቀት ሴትዮዋን ተመናጭቃ በሳምንቱ ተዘጋ ፋይሉ የመጀመሪያው ክስ። ሁለተኛው ክስ ግን በቤቱ ላይ አዋጅ ነው። ቤቱ በመንግስት ጨረታ እንዲሸጥ ማለት ነው። ያ ቤት ከዛ አይሸጥም። ፕሮፌት ቃል አውጥቶበታል። ይሄ ሕፃን ልጅ ነው የሚረመርመው ያን ቦታ ብለህ ልጄ ላይ አውጀህልኝ ነበረ። አጋንንት ሥርዓት እዚህ ነፃ ሲወጣው ማለት ነው። እንዳልከውም እንዳፍቅ አልሆነልኝ። እግዚአብሔርን አመስግኑልኝ። እና የሚገርመው ከእኔ የተሰወረው የተደበቀው ነገር ሁሉ ይፋ ሆነ። እዚህ ካጋንንት ስራ ነፃ ከወጣሁ በኋላ አይኔ ተጋርዶ ነበር። በፊት ምንም አውቀው ነገር የለኝም። ነገር ነገሮች ማወቅ ጀመርኩ። መቆጣጠር ጀመርኩ ማለት ነው። በንብረቴ ላይ አዛዥ ሆንኩኝ። እግዚአብሔርን አሁንም አመስግኑልኝ። እንደ እግዚአብሔር ያለ ማንም የለ። ባዶውኛ አለው። በፍርድ ቤት መከራከር አንችልም። ገንዘብ የለንም። ስራውንም አቁሞ ቁጭ ብሏል። እሱ ተሳስሮ ስራ መስራት አይፈልግም። ስልኩን ዘግቶ ማለት ነው። ግን ካጋንንት ስራት እዚህ ነጻ ሲሆን እሱ በተቀመጠበት ቦታ ላይ እሱ እዛ ወድቋል ማለት ነው። እኔ እዚህ ነጻ ሲሆን ባለቤቴ በተመሳሳይ ሰዓት በተመሳሳይ ሰዓት ቤት ውስጥ ሆኖ እሱ በቃ እዛ ነው ያለው፣ ባሉበት በጓደኞቹ መካከል ልቡ ተጨንቆ ወደቀ ማለት ነው። መንፈሱ ወደቀ ከሱ ላይ እኔ ላይ እዚህ ላይ ነጻ ሰውጣ እሱም ላይ ያለው ወደቀ። እረ ይሄ ድንቅ ነው። ዛሬ ይደገማል። የሆነ ነገር እዚህ ሲመታ እዛ ከቤተሰቦቻችሁ ላይ ይመታል። አንቺ እዚህ ጋር ነፃ ስትወጪ አጋንንት ከአንቺ ጮሆ ሲወጣ እሱም ላይ ወደቀ፣ ባለበት በተሰባሰቡበት። ምንድነው ዛሬ የተደረገው? ተጨንቄያለሁ ብሎ ወደው ስልክ እየደወለልኝ ነበር፣ እኔ እዚህ ጋር ነፃ ሲወጣ ማለት ነው። እና ልክ እዚህ እኔ ደግሞ ነፃ ሲወጣ ወዳው ደወለ። ይሄ ዘበኛው ደወለና ሄሎ አለኝ አቤት አልኩት። ተመሸብሽ እቀበልሻለሁ አለ። ለካ እሱም እየጮሁ ነው። እዛ እዚ እኔ እዚ እዛ ይጥ ዋው ኔትወርኩ እኮ ነው የተነካው። ኔትወርኩ ሁሉ በአራቱ ማዕዘን ተመታ ማለት ነው። ሴትዮዋ እንደ ጠንቋይ ሆና ተረክባ መንፈሱን የተቀመጠች የእሱ ዘመርናት ከጎን ጎን በጎን ነው ግቢያችን። እና እኔ ስጸልይ ስጮህ፣ እሷም መንፈሱን እየጮህ ትለምን ነበር ከአንቺ ጋር ካለው ከኔ ጋር ያለው ይበልጣል፣ ማን ነው እስኪ ዘንድሮ የሚያሸንፈው እያልኩ እኔም በጣም ከዚህ ከሄድኩ ሀይል ተሞላሁ ማለት ነው። በጣም ደስ አለኝ። እና የሚገርማችሁ ከዚያም በፊት መንፈሱ እዚህ ላይ ፕሮፌት ጋስታውስ መንፈሱ እኔ ላይ ሲጮህ እኔ ማውቀው ታሪክ የለኝም። እዚህ ላይ ነው እኔ ጋር ሲጮህ በቲቪ ሳይ አንዳንድ ጊዜ ቲቪን ቶሎ እዘጋለሁ፣ ደንግጬ ማለት ነው። ማየት አፈልግ ማየት አልፈልግም። እኔ ነኝ ወይንስ ምንድን ነው ምናምን ብዬ ቶሎ ዘጋለሁ። ግን ነገሮችን እያየሁ በጣም እገረማለሁ ማለት እኔ አይመስለኝም። በቃ ይገርመኛል በጣም። እና ካመናችሁ፣ ይሆናል መጀመሪያ መባረክ የሚችለው የሰው ልጅ አጋንንት ከላዩ ላይ ሲወድቅ ነው። የእውነት ነው የምነግራችሁ። እና እኔ በጣም አምናለሁ። አንተን እወድሃለሁኝ በጣም ማለት ነው ከምንም በላይ ምክንያቱም ጌታን የተቀበልኩት እዛኛው ቸርች ነው፣ ክራይስት አርሚ። እና እኔ ካለእናት ካለአባት ነው ያደግኩት በስቃይ ውስጥ እና የሆነ ሰዓት ጌታን ሳለቅ መተህ በህልሜ ትልቅ እየተራራ የሚያክል ሰውዬ መጽሐፍ ቅዱስ እንደዚህ ይዞ አታልቅ፣ እኔ እናት አባት የለኝ እያልኩ አለቅሳለሁ፣ ሀዘንተኛ ነኝ፣ በቃ ከተወለድኩ ጀምሬ ማለት ነው። አታልቅሽ፣ አባትሽ ይሄ ነው ትለኛለህ አንተ። ከዛ ጌታን መጥቼ ስቀበል አንተን አየሁ። እውነትም አባቴን አገኘሁ። እግዚአብሔርን አመስግኑልኝ። እና ሴትዮዋም አበደች ማለት ነው። ስሄድ ግቢው ተደበላልቋል መግቢያ ያጣው ከዛ ሰውዬው ይጮሃል። ከዚህ ነፃ ወጥቼ ሲሄድ ተደበላልቋል። በቃ ታምሷል እንዳለ ማለት ነው። ከዛ ትጮሃለች ምናምን ነገር፣ በሳምንቱ ፖሊስ አመጣችብን እሷ ማለት ነው። መጀመሪያ ላይ ሴትዮዋ ፖሊስ አመጣች። ፖሊስ አምጥታ እሱ እንደዚህ እያደረገኝ ነው ምናምን ምናምን፣ ቸርች እየሄደች ምናምን ምናምን ብለ ስትል ፖሊሶቹ ሳቁባትና፣ እንደ ፈጣሪዋን ታዳ ማምለክት ትችላለ፣ አንች ምንድነው የምትዩ? ትቀልጃለች እንደ ብለው ጥለዋት ሄዱ። ሰውየው ደግሞ የሚገርማችሁ ሰውየው እንደ ማበድ አድርገው ወጣ። ወጥቶ መሀል ላይ ነበር አንድ ክላስ ሰጥቼው የሚኖረው። ምንም ሳንናገረው ምን ሆንክ ሲለው እሱ ተጨነቅኩኝ አለ። ተጨነቅኩ እያመመኝ ነው እያለ በሳምንቱ ምንም መረጃ ሳይሰጠን ምንም ሳይል ጠፋ። ጠፋ ያ ሰውየ ወጥቶ ለቆ ወጣ። ሁለት አመቱ ይኑር ሞት አይታወቅም። ለቆ ወጣ።